ምን ስለስቆረገኩሽ በግልጽ አማርኛ ምን አልኪኝ? ኦረዲ መጣወት ማስገሽ ነው አልኩሽ። እኔ እናንቺ ካልተለያየ ነገሮች አይስተካከሉም ና ፋይናሊ እንግዲህ ሁሉም ነገር ወደ መጨረሻው የደረሰ ይመስላል ማለት ነው። እንግዲህ አብርሃምና ሩታ የእርቅ መንገዳቸውን ሀ ብለው ጀምሯል ማለት ነው። እንግዲህ ያው የዚህን ያክል ከሄዱ አሁን ላይ እርቃቸውን በይፋ ማወጃቸው ብቻ ነው ይቀራል ብዬ የማስበው ማለት ነው። ትላንትናም ተናግሬው ነበረ። ሩታን ሲያስገድዷት ምናምን ሳይ ስለነበረ አብርሃም አንድ እርምጃ ሳይራመድ በምን አይነት አግባብ ነው ሩታ ይቅርታ እንድታደርግለት የምጠይቁት? ያልኩ የነበረ ዛሬ እንግዲህ ቀሌ በለቀኩላችሁ ቪዲዮ በጣም ብዙ ነገሮች እንደተጀመሩና ነገሮችን ለማስተካከል እነጋሽዬ የሩታ ቤተሰቦች ጭምር በዚህ ጉዳይ ላይ ገብተው እየተሯሯጡ እንደነበረና አብርሃምም በጋሽዬ በኩል ወደ ቡታ ጅራ መጥቶ ነገሮችን ፊት ለፊት ተገናኝቶ እንዲፈታ ጭምር ጥብቅ የተባለ ትዕዛዝ ተሰጥቶታል ብዬ ነገርያችሁ ነበር። እንግዲህ ቀን በነገርኳችሁ መሰረት እሱም ወደ ቡታጅራ መጥቶ ሩታን ፊት ለፊት አግኝቶ ያለውን ስሜት ናግሯል ማለት ነው። እኔ በተፈጠረው ነገር በጣም ደስ ብሎኛል። ይሄ ልጅ አምኖበት ሚስቴ ናት፣ የወደፊቷ የልጄ እናት ናት፣ የትዳር አጋሪ ናት ብሎ አምኖበት እስከመጣ ድረስ ያው ይቅርታ እንድታደርግለት ሁላችንም እንፈልጋለን ስንልም የነበረው ነገር ይሄ ስለነበር ማለት ነው። እኔ በበኩሌ ዛሬ ላይ በተፈጠሩ ነገሮች ደስ ብሎኛል። ከዛ ውጭ ግን የሄርሜላስ ጉዳይ የሚለው ጉዳይ ብዙዎቻችሁን እያሳሰበ ይገኛል። ያው ይህንንም ነገር አብረን የምናየው ይሆናል። ሰላም፣ እንዴት ናችሁ? ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ከመሸ በተለቀቀው ቪዲዮ ዙሪያ ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። እንግዲህ እንደተመለከታችሁት አብርሃምና ሩታ አሩታ በተወሰነ መልኩ እኔ የሆነ የድሮን አብርሽና ሩታን አሩታን ያየ አይነት ነገር ነው የተሰማኝ። በነገራችን ላይ ከዚህ በፊትም በጣም በተደጋጋሚ ተናግሬአለሁኝ፣ ሩታ ደካማ ጎኗ ኤኒታይም አብርሽ ነው። አይደለም እንደዚህ ሆና የዛኔ ምንም ባልነበረበት በእነዚያ ጊዜያቶች ራሱ ደካማ ና አብርሽ መሆኑን እናውቃለን፣ እሱ እያደረገ ከሚገኛቸው ነገሮች አንጻር እንጂ ሩታ የዚህን ያክል አብርሽ ላይ የመጨከን አቅሙ ኖሯት አይደለም። ይህን ሁሉ ነገር ስታደርግ የነበረው እሱ እያደረጋቸው ካሉ የስተት መንገዶች እና የሄደባቸው ከሚገኙ የስተት መንገዶች አንጻር የዚህን ያክል ጨክና እንደዚህ አይነት ውሳኔዎችን ልትወስን ቻለች እንጂ፣ እኔ ከዚህ በፊትም በጣም በተደጋጋሚ ተናግሬአለሁኝ የሩታ ደካማ ጎን ሁሉ ጊዜም አብርሃም ነው ማለት ነው። ዛሬም እንግዲህ ምን ያክል ደካማ ጎኗ እንደሆነ አይተናል ማለት ነው። እሱ ታርሞ እሱ ጥፋቱን አምኖ መጥቶ ሩታ ይቅርታ ላታደርግበት የምትችልበት ምንም አይነት ምክንያት እንደሌለ ከዚህ በፊትም ስንናገር ነበር። እንግዲህ ያንን ነገር ነው ያየ ነው። በእርግጥ ያው መጨረሻ ላይ የተለያዩበትን መንገድ ሁላችሁም አይታችኋል፣ ግን ከዚህ በኋላ እንግዲህ አብርሃም የዚህን ያክል ርቀት ተጉዞ ከመጣ ሩታም ይቅርታ ላታደርግ የምትችልበት ምንም አይነት ምክንያት የለም ብዬ ነው የማስበው፣ ማለት ነው። ታዲያ ይሄንን ነገር ለማድረግ እኔ የእውነቴን ነው። በዚህ አጋጣሚ የሩታን ፋሚሊዎች ሳላመሰገን ማለፍ አልፈልግም። ምክንያቱም ሚዲያ ላይ ከሚታዩ ነገሮች አንጻር እዚህ ከሚወሩ የተለያዩ ሶሻል ሚዲያ ላይ በጣም ብዙ ብዙ ነገሮች ሲባሉ ነበር እና ያንን ነገር በትግስት ተረጋግተው አዳምጠው የምር በዚህ ሰዓት ቤተሰብ ትንሽ ነገር ሲያይ ማለት ማለት ነው። ክብራችን ተነካ ብሎ በጣም ብዙ ነገሮችን ዘራፍ ምናምን በሚልበት ሰዓት ላይ አይደለም። ሌላው ነገር እኛ ራሱ እዚህ ጋር አንዳንድ ጊዜ ነገሮችን እናቀጣጥላለን እና ይህንን ሁሉ ነገር ሳይመለከቱ ነገሮችን በትዕግስት ይዘው እስከዛሬ ድረስ የምሬን ነው የምላችሁ አንዳቸው ሞቶ ሚዲያ ላይ አንድም ክፉ ነገር ሲናገሩ አንድም መጥፎ ነገር ከዚህ ሀሳብ ጋር ተያይዞ ሲናገሩ ሰምቻ አላቅም። የምሬን ነው። እኔ በትዳር መሀል በሁለት ባልና ሚስቶች ወይም በሁለት ጥንዶች መሀል ላይ መግባት ዞሮ ዞሮ ዋጋ ያስከፍላቸዋል። የምሬን ነው ምላቸው። አሁን ለምሳሌ የሩታ ፋሚሊዎች አብርሃም እያደረገ ከሚገኘው ነገር አንጻር ወጥተው አብርሃምን ክፉ ነገር ቢናገሩ ሌላ የማይሆን ነገር ከአፋቸው ወጥቶ ቢሆን ኖሮ አስቡት፣ ዛሬ ላይ እነዚህ ሁለት ልጆች እንደምታዩት ነው። ወደ እርቅ ተቃርቧል፣ እና ሲታረቁ ዞሮ ዞሮ መሐል ላይ የገባ ሰው ነው የሚያፍረው። የምሬን ነው የምላችው፣ እነዚህ ሰዎች እንደው በስሜት ተነሳስተው እዚ ሚዲያ ላይ ከሚያዩት ነገር አንጻር ተነሳስተው የሆነ ነገር እንኳን ካፋቸው ወጥቶ ቢሆን ኖሮ ዛሬ ላይ ልክ እነሱ ሲታረቁ በተናገሩት ንግግር ያፍሩ ነበር። እንደው ምን አለ ባልናገር እንደው ምን አለ አፌን በያዘኝል ነበርና የምር በጣም ነው ያከበርኳቸው። እዚህ ደረጃ ላይ እንኳን አልደረሱም። የምሬን ነው የምላችሁ እነሱን ወክለን እኛ በጣም ብዙ ነገር ስንል ነበር። እንዴት ዝም ይላሉ? ምናምን እያለን የማቀሳሰር አይነት ነገር ሁላ ነበርና የዚህን ያክል ትግስት ኖሯቸው ልጃችን እንዲያለቀሰች ልጃችን እንዲተጎዳች ብለው አንድ ነገር ከአፋቸው ሳይወጣ አንድ ነገር ወጥተው ሚዲያ ላይ ሳይናገሩ የምሬ ነው የምላችሁ። እኔ ሚዲያ ላይ ለሚወሩ ነገሮች በጣም ጥንቃቄ ያስፈልጋቸዋል። ምክንያቱም እናጥፋ ብንል አይጠፋም በቃ። አሁን ለምሳሌ ከአብርሽ ዩቲዩብ ቻናል ላይ የራሱን ቪዲዮ ሊያጠፋ ይችላል። ግን የሱን ቪዲዮ ወስዶ ቲክቶክ ላይ፣ ሌሎች ሌሎች ነገሮች ላይ እንደዚህ በዩቲዩብም የሚሰራ ሰው በጣም ብዙ ነው እና ከሁሉም ቦታ ላይ ማስጠፋት አይቻልም። ሚዲያ ላይ አንዴ ካፋችን የወጣን ነገር መልሰን ማጥፋት ስለማይቻል በጣም ከባድ የሆነ ነገር ነው እና የሚሆነው እኔ ይሄንን ትግስታቸውን ይሄንን ነገሮችን ሊፈቱ የሄዱበትን መንገድ ቤታቸው ከመጣች በኋላ ራሱ አብርሃምን ከመናገር እንዲያደርጎሽ እንዲያደርጎሽ ብለው ነገሮችን ከማቀሳሰር እና ልጅቷ እንደውም ልታርፍ የመጣችሁ ልጅ ሌላ አይነት ስሜት ውስጥ ሳይከቱ አረጋግተው ከዛ ስሜት እንድትወጣ ካደረጉ በኋላ ከአብርሽ ጋር መታረቅ ያለባትን መንገድ ትላንትና እንደ ቤተሰብ ቁጭ አድርገው ሲነግሯት ሳይ በጣም ነው ደስ ያለኝ። በእርግጥ እኔ የተሰማኝን ነገር ተናግሬ ነበረ፣ ማለት ያለብኝን ነገር። ምክንያቱም መታረቅ ካለባቸው አብርሃም አምኖበትና ልክ እንደዚህ ኃላፊነት ወስዶ ይመለከተኛል፣ የልጅ እናት ናት፣ የትዳሪ አጋር ናት ብሎ ዋጋ ከፍሎ መቶ ምን ያክል እንደሚወዳት ሲያሳይ ሲሆን እውነት ነው። መታረቃቸውን ሁላችንም እንደግፋለን። ልክ እኔ ዛሬ መታረቃቸውን እንደደገፍኩት ማለት ነው። ትላንትና ግን የተመለከትነው ነገር አልነበረም። ከዛ አንፃር አብርሃም የሆነ ነገር ሳያሳይ ልጅቷን እንደዚህ መገፋፋት የለባችሁም። በመጀመሪያ ደረጃ ይሄ ልጅ እሷን ምን ያክል እንደሚፈልጋት፣ ለሷ ምን አይነት ቦታ እንዳለው ሁላችንም ማረጋገጥ አለብን ብለን ነበረ። እንግዲህ ከትላንት ጀምሮ የሩታ ፋሚሊዎች የሩታ እህቶች በነገራችን ላይ በጣም ነበረ ነገሮችን ለማስተካከል ሲሯሯጡ የነበሩት የአብርሃም እህቶች እንደ ቤተሰብ እነጋሽዬም በነገራችን ላይ በጣም ጠንቃቃ ስለሆኑ ነው ሚዲያ ላይ ወጥተው የተናገሩት ነገር ነገ ላይ ልክ ቅድም እንዳልኳችሁ እናጥፈው እንጠፈው ቢሉት መልሶ ሊጠፋ የማይችል ነገር መሆኑን ስለተረዱ ልጆች ናቸው፣ በራሳቸው ማስተካከል ያሉባቸውን ነገሮች ያስተካክላሉ በሚል በትዕግስት ማለት ነው። ልክ ሩታ እዚህ ከመጣች በኋላ እንደ ቤተሰብ ተገናኝተው መፍታት ያለባቸውን ነገር ሩታን መጠየቅ ያለባቸውን ነገር ጠየቀው መረዳት ያለባቸውን ነገር ተረድተው አሁንም ቢሆን ማለት ነው። እነዚህ ልጆች መሀል ላይ እስካሁን ድረስ ጣልቅ አልገቡም። ሁለቱም ልጆች ተገናኝተው ያለባቸውን ችግር እንዲፈቱ ነው። አያቸው አደለ በትዳር መሀል ላለመግባት የሚያደርጉትን ጥረት ማለት ነው። ምክንያቱም ዋጋ እንደሚያስከፍላቸው ስለሚያውቁና የሄዱበትን ርቀት እኔ በጣም ነው የምደግፈው። ብቻ እንዳልኳችሁ ከትላንት ጀምሮ በጣም ብዙ ነገሮች ሲደረጉ ነበረ። ዛሬ እንግዲህ አብርሃም ጋሽዬ ደውሎለት በጠዋት እኔ የመጣው እንግዲህ፣ እንደመጣም ሌላ ነገሮች ውስጥ አልገባም። በተወሰነ መልኩ ከቤተሰብ ጋር ያለውን ነገር ተነጋግሮ ሩታን ለማግኘት ነው የመጣው ማለት ነው። እንግዲህ ያናገረበት መንገድ የሆነ የሆነ ነገሩ ሲታይ ፍላጎት እንዳለው እልህ ተያይዞ እያደረገ ያለው ነገር እንጂ ሌላ ነገር አይመስለኝም ማለት ነው። ብቻ በተፈጠረው ነገር እኔ በጣም ደስ ብሎኛል። አሁንም ሙሉ እርቃችሁ ተሰምቶ እንግዲህ መልካሙን ነገር የምንሰማበት ጊዜ ያደርግልን ማለት ነው። ከዚህ በኋላ ከእናንተ ጥሩ ነገር ነው የምንጠበቀው፣ ምክንያቱም ትልቅ ኃላፊነት ውስጥ እየገባችሁ ስለሆነ ነው ማለት ነው። ከዛም አልፎ አብርሃም አሁን ላይ ከጎኗ ልትሆን የሚያስፈልግበት ትክክለኛ ሰዓት ላይ ነው። ትላንትናም የሩታ እናትና እህትም ጭምር ይህንን ነገር ሲናገሩ ነበረ ማለት ነው። ከዛ ውጭ ያው የብዙዎቻችሁን ትኩረት የሳበውና በመግቢ በመግቤም እንዳልካችሁ ትላንትናም ተናግር ያለኝ ሄርሜላም በቀላሉ ከህይወት ልታስወጣት አትችልም። ከባድ የሆነ ነገር ሊገጥም ይችላል ከዚህ በኋላ። ምክንያቱም ፍቅር የያዛትን ሴት ማስቆም በጣም ከባድ ነውና ብዙ ነገሮችን ልታደርግ ትችላለች። ያንተ ጽናት የአንተ ቤትን ትዳርን መፈለግህ በጣም የሚፈተንበት ሰዓት ከዚህ በኋላ ይመጣል ብዬ ተስፋ አደርጋለሁና ራስን በጣም ዝግጁ ማድረግ መቻል አለብ። ልጅቷ በቀላሉ ከእናንተ ህይወት ትወጣለች ብዬ አላስብም። ምክንያቱም በጣም ብዙ ነገሯን ስናይ በጣም በኃይለኛው በፍቅር የተያዘች አይነት ሴት ስለሆነች የትኛውንም አይነት ነገር ከማድረግ ወደ ኋላ ትላለች ብዬ ስለማላስብ ራሳችሁን ዝግጁ አድርጉ። በሄርሜላ በኩል ያለውን ነገርና ዛሬ አብርሃም ይህንን ነገር በማድረጉ ምን አይነት ስሜት ለማሰማት የሚለውን ነገር እንግዲህ በሰፊው ላሳያችሁ እሞክራለሁ ማለት ነው። ነገ መረጃዎችን ሰብስቤ ሰው እንግዲህ ጋይስ በተፈጠረው ነገር ያው ብዙዎቻችሁ ደስተኛ መሆናችሁን ኮመንት ሴክሽናቸው ላይ በጻፋችሁት ነገር ለማየት እችላለሁ ማለት ነው። እንግዲህ እኔም በጣም ደስ ብሎኛል። የቀረውን ነገር ደግሞ አብረን እምናይ ሆናል። ወዳችኋለሁ። ነገ በአዳዲስ መረጃዎች መልሼ ያገኛችኋለሁ። ይመቻችሁ።